እንግዲህ አንዱ ሰሞን እንድንገናኝ ካደረጉን አንዱ ምክንያት ብልጽግና ፓርቲን ተቀላቅለዋል፣ ብልጽግና ፓርቲ አዲስ ሹመት ሰጥቶታል የሚል ሀሳብ በማህበራዊ ሚዲያው ሲዘዋውር ነበረ። እውነት ነው ማለት ይቻላል? ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላላችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ሕብረት ፊት ለፊት አዲሱ ሳይታችን ለሽያጭ ይዘንሎት መጥተናል። ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64,200 ብር ከ40 ፐርሰንት እውነተኛ ቅናሽ ጋር ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 0556 55 ይደውሉልን። ቴምር ፕሮፐርቲስ። እንግዲህ አንድ ሰሞን እንድንገናኝ ካደረጉን አንዱ ምክንያት ብልጽግና ፓርቲን ተቀላቅለዋል፣ ብልጽግና ፓርቲ አዲስ ሹመት ሰጥቶታል የሚል ሀሳብ በማህበራዊ ሚዲያው ሲዘዋወር ነበረ። እውነት ነው ማለት ይቻላል? አይ ሁለት ነገር ነው። ሁለት ነገር መለየት ይቻላል። መጀመሪያ ስለ ሽሞቱን እንትን እናድርግ። እኔ ከመከላከያ ስወጣ ማለት ስሰናበት ለመመለስ አይደለም የወጣሁት። መከላከያ የፍትር መከላከያ ሰራዊት በህግ የተቋቋመ ተቋም ነው። ግልጽ የሆነ ተልእኮ አለው። የሚተዳደርበት መመሪያም አለው ስራዎቹን የሚሰራበት መመሪያም ማንዋልስ አሉት። ፓርቲ አይደለም። የፖለቲካ ፓርቲ አይደለም ወጥቼ የምገባ የፖለቲካ ፓርቲ አይደለም፣ ተቋም ነው፣ ህዝብን የሚያገለግል በህግ የተቀመጡ ተልእኮችን ለመፈጸም የተደራጀ ተቋም ነው እና ለመመለስ አይደለም የወጣሁት የተመለስኩበት ቦታ አይመልኝም። ያው በቦታ እንደወጣሁን ያለው ማለት ነው። ሁለተኛ የብልፅግና ፓርቲ አባል እንግዲህ ሁለት ነገር ነው ባጭሩን ለመግለጽ እስካሁን አባል ሆን ብሎ የጠየቀኝ የለም የብልጽግና ፓርቲ። ሁለተኛ መስፈርቱም አላውቀውም። ፍላጎት ሳለት ይል ጨርስ መስፈርቱን ባውቀውም መስፈርቱ የማሟላም አይመስለኝም። መስፈርቱን ባውቀውም አንደኛ አላውቀውም፣ ባውቀውም ግን መስፈርቱን የማሟላ አይመስለኝም እና የጠየቀኝ የለም። ሌላው ነገር ግን ምንድን ነው እንግዲህ እኔ በመከላከያ ሰራዊት ብቻ ሳይሆን ታጋይም ታጋይ ከሆንኩኝ ከትግል ጀምሮ ከተቆጠረ አርባ ሁለት ዓመት ነው እስከ ወጣሁ ድረስ ማለት ነው። ከታገልኩበት ጊዜ ጀምሮ እስከ ተሰናበትኩት ጊዜ አርባ ሁለት ዓመት ነው የኤፌድሪ መከላከያ ሰራዊት በአዋጅ በህግ ከተቋቋመው በኋላ ማለት ከ87 ዓመተ ምህረት በኋላ ደግሞ እስከ 2010 ማለት ነው በተቋሙ በተለያዩ ደረጃዎች ሰርቻለሁ። በተለያዩ ደረጃዎች በተለያዩ ደረጃ ኃላፊነት ሰርቻለሁ እና በመከላከያ ያሉ አመራሮች መንግስትም በዚህ ጉዳይ ላይ በአንዳንድ ጉዳዮች አስተያየት ሀሳብ አለህ ወይ ብሎ ከጠየቀኝ ለኢትዮጵያ ህዝብ ይሁን ለትግራይ ህዝብ የሚጠቅም እስከሆነ ድረስ እደግፋለሁ፣ አስተያየት እሰጣለሁ። ውሳኔ እነሱ ነው። ለህዝብ በሚጎዳ አልሰትብም። ለህዝብ የሚጎዳ ከሆነ እቃወማለሁ። ለህዝብ የሚጠቅም ከሆነ ግን ለወደፊትም በአቅሚ አስተያየት መስጠት ከተጠየቅኩ ነው። ከተጠየቅ እስካሁን ተጠይቆ ያውቃሉ እና ስለተጠየኩ በዚህ ጉዳይ ከአስተያየት ሀሳብ ስጠን ተባልኩኝ፣ ሰጥቻለሁ። ውሳኔ ግን የነሱ ነው። ይሄ ማድረግ ደግሞ ቀጥልበታል። ምክንያቱም ለኢትዮጵያ ህዝብ ለትግራይ ህዝብም ይጠቅማል። ለኢትዮጵያ ህዝብ ይጠቀመ ለትግራይ ህዝብ ይጠቅማል። ለትግራይ ህዝብ ይጠቅማል፣ ለኢትዮጵያ ህዝብ ይጠቅማል ብዬ የማስበው ሪቨርስ ነው። አሁንም ለምሳሌ የትግራይ ህዝብ ከተጎዳ የኢትዮጵያ ህዝብም ይጎዳል፣ ሌሎች የኢትዮጵያ ህዝቦች ከተጎድም የትግራይ ህዝብ ይጎዳል። ሁሉም ይጎዳል፣ እንደዛ ነው የማስበው። ስለዚህ ለሀገር ይጠቅማል ብዬ የማስበው ነገር ለኢትዮጵያ ህዝቦች ይጠቅማል ብዬ የማስበው ነገር ከተጠየቁ መደገፍ ተገቢ ነው፣ ግዴታም አለብኝ ብዬን እማስብ ምክንያቱም እንደነገርኩ ከሰማንያ ሰባት እስከ 2010 እዛ ሰርቻለሁ። የተማርኩት ትምህርትም ያው በታክስ ፔየር የታክስ ከፋዩ ብር ነው። በዛ ነው የተማርኩት። ስለዚህ በጥሮታ ተሰናበት ማለት ዘይ እንደፈሰደኝ ማለት አይደለም ወጥቼ በቤት ሆኜ ጊዜን ራሴ እየተቆጣጠርኩ ደግፈን በዚህ ጉዳይ አስተያየት ካለት ብዬ ከተጠየቅኩ መስጠት ተገቢ ነው ብዬ ምናለ። ሰሞኑ የሆነውም ይሄ ነው። ይሄ ደግሞ መቀጠል ያለበት ሌሎችም ማድረግ አለባቸው ብዬ ማስበው ነው አስ ሎንግ አስ ለኢትዮጵያ ሕዝብ ትግራዊ ስለሆንኩ ደግሞ ለትግራይ ሕዝብም የማይጎዳና የማይገዳ ከሆነ የሚጠቅም እስከሆነ ድረስ መደገፍ ጥሩ ነው። ሌላው ኦሮሞኛ ተናጋሪም ካለ በተመሳሳይ ለኢትዮጵያ ህዝብ የሚጠቅም ግን ለኦሮሞ ህዝብ የሚጠቅም ለሁለቱ የሚጠቅም ለኦሮሞ ህዝብ የማይገዳ እስከሆነ ድረስ ሳፖርት መደገፍ አለበት። ትግራይ ምህጄ ከጠየቁኝ በዚህ ጉዳይ ላይ ሀሳብ ካለ ካሉ እሰጣለሁ፣ ታግዬበታለሁ ለህዝቡ ማገልገል ተገቢ ነው ብዬ አምናለሁ። ስለዚህ ለእርስዎ እንደዚህ አይነት ሀሳቦች ሲቀርቡልዎት ምናልባት የቀረቡት ሀሳቦችን ማወቅ እንችላለን ወይስ ለምንድን ነው ብልጽግናን ተቀላቀሉ ሊያስብልዎት የቻሉ? አላቅም። እንግዲህ እኔ ከሰው ጋር ጠብ የለኝም። ከማንም ሰው መቅረብ ይችላሉ፣ መነጋገር ይችላሉ። ብልጽግና ተቀላቀል ብለው የጠየቁት ምናልባት ተሳስተው ይሆናል። ለህዝብ በሚጠቅም ጉዳይ ነው ብለው የሚያስብ ስላልቻል ይሆናል። በህዝብ እንግዲህ ነገርኩ። ለኢትዮጵያ ህዝቦች ለሁሉም የኢትዮጵያ ህዝቦች በሚጠቅሙ ጉዳይ ነው ጉዳዩ። ስለዚህ በዚህ ጉዳይ ላይ አስተያየት ሀሳብ አቅርብ ነው። በግለሰብ ደረጃ ነው እንጂ ወይ በፖዚሽን ካለያም በቡድን አስተባባሪነት ኮንዛ አይደለም እኮ ተነግሬያለሁ። ልመለስ አይደለም የወጣሁት እንደማልመለስም ሁሉ ያውቃሉ፣ ኢንክሉዲንግ ዶክተር አብይ ሁሉም ያውቃል። ለመመለስ እንዳልወጣ ኤቭሪባዲ ያውቃል። ወጥቼ ግን ከዛ በኋላ ግን ሀሳብ የጠየቀኝ አዝ ሎንግ አዝ ለህዝብ የሚጠቅምስ ከሆነ ድረስ ምንድን ነው ነውሩ እቀጥልበታለሁ?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 እንግዲህ ሁለት ነገር ነው። ስለ ብልጽግና ቅድም ነገር ያለው መስፈርቱም አላውቀውም፣ ባውቀው ደግሞ መስፈርቱን የማሟላል አይመስለኝም። በሌላ መንገድ የጠየቀኝ ሰውም የለም። ስለ ይኸውልህ ሁለት ነገር ነው። እኔም የማምንበት አንድ ነገር አለ። ሰራዊቱም የተገነባበት ግልጽ ላድግልህ፣ ይሄ አሁን ያለው የፍጅ መከላከያ ሰራዊት በ1987 ሲቋቋም በህግ ነው የተቋቋመ። ግልጽ የሆኑ ተልኮች ተቀምጠውለታል። ተልኮቹ አንድ፣ ሁለት፣ ሶስት፣ አራት ተብለው ተቀምጠውለታል። እነዚህ ተልኮዎች በጥቅሉ ህገ መንግስታዊ ስርዓቱንና ህዝቡን ማገልገል ነው። እነዚህ ተልኮች ይሄ ነው ተልኮ። በዚህ መንገድ ይሄን ለማስፈጸም መመሪያ አለው። ሁሉም ነገር አለው። በዚህ መንገድ የተገነባ ነው። ፖለቲከኞች የፈለጉት ውሳኔ ሊወስኑ ይችላል። ፖለቲከኞች እንግዲህ ታስታውሳለህ፣ አርባ ምናምን ቀናት ሁሉ በስብሰባ ናቸው የነበሩት በጥልቅ ታድሶ ተብሎ አገርም መበተን የሚፈልግ ደግሞ ታድርጉ ባይ ማለት ነው የነበረው በሰዓቱ ከየትኛው ወገን ነበር ካለማንም ስታውቀው፣ ግን ለምንድን ነው ያልታደለች ሀገር፣ ኩዴታ ማድረግ የማትችል ሀገር ምናምን ሲሉ የነበሩ ናቸው። ሰራዊቱ የተገነባው ህዝብን እንዲያገለግል እንጂ ህዝብን እንዲመታ አይደለም። ፖለቲከኞች የፈለጉ ይበሉ፣ የፈለጉ ይወስኑ ህጋዊ በሆነ መንገድ ውሳኔዎቹ ከተወሰኑ እና ሰራዊቱ እኔ ይሻላሉ ካለ አደጋ ነው። ሁለት ነገር ነው። ጤነኛ ፓርቲ ሲኖር ጤነኛ ሰራዊት ይኖራል፣ ተገላብጦሽ። ጤነኛ ሰራዊት ከጤነኛ ፓርቲ ተገላብጦሽ ሊኖር አይችልም ለዘላለም የሚመራው ጥንኛ ሲሆን ጥሩ ነው ብዬ አስባለሁ። እና በወቅቱ የተገነባበት ቅድም እንደነገርኩ በተልእኮቹ አንጻር ስለተገነባ በወቅቱ ታስታውስ ከሆነ ሰራዊቱ ህዝቡን አደጋ እንዳይደርስበት ሲከላከል የነበረው በሙላው በሀገሪቱ ብጥብጥ ነበረ፣ ረብሻ ነበረ። አክቹአሊ መንግስትም አልነበረም ማለት ይቻላል። ሰራዊቱ ተልእኮውን ህዝቡን ጉዳት እንዳይበዛ ይከላከል ነበር። ምክንያቱም ኒውትራል መሆን ስላለበት፣ ቅድም እንደገለጽኩት ፖለቲከኞት የፈለጉ ይወስኑ፣ የወሰነውን ማክበርና መተግበር አለበት ማለት ፖለቲከኞት የወሰኑት ይሄ ነው እና በወቅቱ እንደዚያ የሆንበት ምክንያት ይሄ ነው። አሁንም ሰራዊቱ ከዚህ የተለየ ይሆናል ብዬ አልገምትም። አሁንም ቆይ ልጨርስልህ፣ ወደ አብይ ይመጣል። አብይ ግን አውቀዋለሁ። እንደ ወታደር አውቀዋለሁ፣ የእንሳም አባል ሆኖ አውቀዋለሁ። ከዛ በኋላ ደግሞ ኦህዴድ ሲሆንም አውቀዋለሁ። ባይዘወይ አብይ መኮንን ሁኖ በባድመ ግንባርም ከኔ ጋር ነበረ። ስራው ያው በነበረበት ክፍል ይሰራ ነበር ማለት ነው። በዛን ጊዜ ክሎዝ የሆነ እውቀት አልነበረኝም፣ ግን አባል እንደሆነ አውቃለሁ። ከዚያ በኋላ ለስልጠና አምስት ልጆች ወደ ሳውዝ አፍሪካ ተላኩ፣ እና ከነዚህ አምስቱ አንዱ ነበረ። እና የተማሩትን ሀሳብ ይዘው ዝም አላሉ፣ ፕሮፖዛል አቀረቡ። አምስቱ ከነሱም አንድ ነው እሱ ኢኒሽቲቭ ጥሩ ነው፣ ሀሳቡ ጥሩ ነው። ለኔ ነው ያቀረቡት። እኔም ለመለስ አቀረብኩለት። መለስም ደስ አለው፣ ተቀበለው። መለስ ደግሞ ጨመረበት፣ ጨመረበት፣ ሀሳቡን አሰፋው፣ ዲቨሎፕ አደረገው። ከዛ በኋላ እንሳ ተቋቋመ እና በዚህ እንሳ በመቋቋም ድርሻ አለው። ከዛ በኋላ ያው ከመሪዎቹ አንድ ከመስራች አይዲያውን ከማቅረቡ ጀምሮ ስለነበረ ከሱ ከተኩል ከአምስቱ ቀጣይ የሆነ ግንኙነት ነበረ። ሞር አወቁት ማለት ነው። ሞር ተዋወቅ ማለት ነው አይደል? ከዚያ በኋላ ያው ፓርቲዎችን ለማጠናከር በሚል ወደ ወጣ ሲቪል ሆኖ ማለት ነው ተፈቀደላቸው። ከትግርኛ ተናጋሪም ከአማርኛ ተናጋሪም ከኦሮምኛ ተናጋሪም ወታደር የነበሩ ተፈቅዶላቸው ሲቪል ሆኑ ቀጠሉ። ስቲል ግን ኢንሳ ሆነው ይቀጥሉ ነበር። ከዛ በኋላ ከኢንሳ በተፈጠሩ ሁኔታዎች ወጣ፣ ኦህዴድ ገባ። ኦህዴድ ከገባ በኋላ አክቹዋሊ ብዙ ጊዜ ሪሌሽንሺፕ አልነበረም። ሶስቴ አራቴ ግን ያግኝቻቸዋለሁ፣ እሱ ብቻውን ሳይሆን አቶ ለማ ከለማ ጋር ከሌሎችም ጋር አግኝቻቸዋለሁ። ልክ እንደ ሌሎቹ እንደማገኛቸው ነው። የሶማሊያ ማገኛቸው የተለየ ነገር የለኝ። ለሶማሊያ ማገኛቸዋለሁ፣ እነገዱ ማገኛቸዋለሁ፣ እነገዱ እነደመቀ ማገኛቸዋለሁ ወይም ጭፎ ፍስታፍ ነኝ። ስለ ሰላሙ ስለ ፀጥታ ጉዳይ መነጋገር አለብን። ስለዚያ አገኛቸው ነበር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 ዲሞክራሲያዊ ህዝቦች ዲሞክራሲያዊ እና ሰዋዊ መብት እንዲከበር ሰላም እና በሰላም አግኝቶ ደግሞ እንዲህ ለማን ሌላ ኦብጀክቲቭ የለም። ስልጣን አይደለም ኦብጀክቲቫችን። ኢህአዴግ እኮ ስሙ ራሱ እኔ የሚገባን የማውቀው አገሪቷን ትራንስፎርም ማድረግ ነው ተልእኮው እንጂ ገዢ መደብ መሆን አይደለም። ገዢ መደብ ለመሆን የመጣ የለም፣ የተደራጀ ድርጅት የለም። እንደዛ የመሆን አዝማሚያ ነበረው ያምናሉ? ኢህአዴግ ወደ ገዢ መደብነት ተሳስተናል ብለዋል አልኩ። ብዙ ጊዜ ተሳስተን ገምግመናል ብሎ ዘጠና ዘጠና ያስተካክለዋል በዘጠና ሶስት ከዛ ዘጠና ሰባት ደግሞ ጥልቅ ምናምን የሚሉት ጥልቅ ተሀድሶ የሚባል ጥልቀት የለው ምናምን የለው ብለዋል። በስብሰናል ብለዋል። እማ ማለት ስልጣን ፈልገናል ብለዋል። እነሱ ባሉት አልስማማም እኔ አቋሚም በወቅቱ ነግሯቸዋለሁ ግን አይመለከተኝም ወታደር ስለሆንኩኝ ከፖለቲካ ነፃ መሆን አለበት ወታደር ስለሆንኩኝ ስለዚህ ምን ማለት ነው ይሄ በፖለቲካ ውስጥ ውሳኔው እጄን አላስገባም ማለት ነው ሰራዊት ከፖለቲካ ነጻ ነው ማለት ከፖለቲካ ነጻው ማለት ግን ፖለቲካ አያውቅም ማለት አይደለም። የሚያገለግለው እኮ ፖለቲካ ነው ሰራዊት የሚያገለግለው እ ለስርዓቱ ነው፣ ለህዝቡ ነው። ፖለቲካ እኮ ነው እሱ። የበለጠ እንዲያገለግለው ደግሞ ፖለቲካው ማወቅ አለበት። ስለዚህ የሚመስለኝ መበስበስ ነው ብያቸዋለሁ በወቅቱ ዲጀኔሬት ማድረግ ነው እናንተ ኢ ዶንት ሀብ ኤኒ አዘር ኮንሰርን። ህዝብ የሚባል አጀንዳ ትታችኋል። ድህነት የሚባል አጀንዳ ትታችኋል። ዋናው አዝምዛችሁ ደህንነት መታገል ሆኖ ቀርቶ ዋናው አጀንዳችሁ እኛ እኔ ስልጣን መሆን ጀምረዋል። በዚህ ኤክስተንት ብታዩ ጥርኖ ብዬ አስተያየት ሰጥቻለሁ። ጥልቅ ተሀድሶ ሲሉ ማለት ነው። ምን አይነት መልስ ነበረያው? እንደዛ ነው ብለውኛል። ዛት ል ስለዚህ ከዛ በኋላ ግን ውሳኔው ግን የነሱ ነው ሀብቱ ኳት ወታደር ነው። የወሰኑት ውሳኔ ደግሞ ማክበር አለብን ከዛ በኋላ ማት ውሳኔ ተወስኖ አልኩ።